እበቴን አነሳው ግን እበቱ ደስ አይልም። እበት ምኑ እበት ደስ ያለበት እበት ስቲካውን ምናምን ያልታጠበ ነገር ያልተሰራ ብዙ ነው። ቤቱ ዝርክርክ እንዳለ ነው። ዙሮ ሒጃ አመጣትች እና ማጠቢያ የሆነ ማዳበሪያ ነገር ቀደድ ከዛ በዛ ቤት የቤቱን እቃ አድርገን እናጥበዋለን። እኔን እንደዚ አርጌው ዘፍኩት። ከዛ በኋላ መጠፍጠፍ ጀመርኩኝ። እላችኋለሁኝ የኩበት ሽታ ግን እንዴት ነው ከእጅ ላይ ሁሉ የማይለቀው ነገር ላይ። አሰላሙ አለይኩም ቤተሰብ፣ ቪዲዮ ላይ ካድርጉ። ዛሬ ለየት ባለ ብሎግ መጥቼ እላችኋለሁኝ እና ከቤት እየወጣ ነው እንደምታዩኝ የት እንደምሄድ መዳረሻዬን አብራችሁ እዩ። እና ዛሬ የሆነ ቦታ ሄዳለሁኝ እና እዛ ቤት ቤተሰብ እናቴ የለችም ብለኝ ነበር እና በናዛ ሄጄ እስቲ ቆይ አንዳንድ ስራ አላግዛቸው እናታቸው የለችም ብዬ እኔም ወደዛ ቤት ሄድኩኝ እና ቤቱ የዘመድ ቤት ነው። ያው እስቲ አንዳንድ ነገር እንትን ላችኋለሁ። ልጆቹ ብቻቸውን ስለሆኑ ለማገዝ ነው የሚሄደው። ከከሚሴ ወጣ ብሎ ነው። ለማንኛውም አብራችሁን ቆዩ። ያው ዛሬ የገጠሩ ውሎ ነው ማሳያችሁ። ለማንኛውም እዚህ ጋር በእግሬ ነው የሚሄደው ባጃጅ አይደለም። በዚህ በጠራራ ያለውን ነገር ለእናንተ ለማሳየት ነው እንግዲህ በባጃጅ እድት ምድስ ያለው ይሄ ቀላል ነው ማለት ከበድ ያለውን ህይወት ነው ማሳያችሁ ዛሬ ቀለል ቀለል ያለውን በቃ ምድጃ ውስጥ ምናምን ምናምን እንደዚህ አይነት ነገር ዛሬ የለም። ለማንኛውም ቪዲዮ ላይክ ላይክ አድርጉ። የገጠር ልጆች የሆናችሁ የሆናችሁ ሁላችንም የገጠር ልጆች ነው። በነገራችን ላይ ግን እኔ እናትና አባቴ ቤት ስኖር ከብቶች ምናምን አልነበሩንም፣ ማለቴ ከብቶች እርሻ ምናምን ሄደንም ያው አባቴም ነጋዴ ነው። ያን ያክል የእርሻውን የከብት ጥበቃው ምናምን ህይወት ያን ያክል አላውቀውም፣ ምን የውነት ለመናገር ማለት ነው። ግን በአካባቢያችን በቃ ያለው ነገር እንደዛው ነው። የእርሻውን በሉት ከብቶችን ምን ምንም፣ ያው አብሬ ጓደኞች ጋራ እንትስ ነው ያደግኩት ማለት ነው። ለማንኛውም አብራችን ቆዩ ሄደት ሄደት እያልኩኝ ነው እንግዲህ መንገዱ አላለቀም ገና ወደ መዳረሻም አልደረስኩም እና በእግሬ ብዙ መንገድ ነው ሄድኩት በነገራችን ላይ በጣም ደክሞኛል እና እዚህ ጋር ለማንኛውም እስቲ እዛ ደርሼ ደግሞ ያለውን ነገር ይሁ እዛ ደርሼ የተገኘውን ያገኘሁትን ስራ ነው ምሰራ ምንም ስራ እንትን አላለም ለማንኛውም ቤት ደርሻለሁኝ ቤት እንደምታይት ነው የሚሰራ ነገር ምናምን እያልኳቸው ነበረ።

ሙሉ ከጠዋት ጀምሮ እስከ በቃ እስከ ቀንም ድረስ ምሳ ተሰርቶ ተብሎ እስከ አለው ህይወት ምትፈልጉ ከሆነ እኔ ገጠር ሄጄ ገጠር በደንብ እዛው ገጠር ማለት ነው። ይሄ ወጣ ብሎ ነው እንጂ ገጠር አይደለም። በነገራችን ላይ ግን ከብቶች ምናምን ስላሏቸው ያለውን ስራ እሰራለሁና ያንን በታሹ እያሉኝ ነበረ። እንድሰራላችሁ ከፈለጋችሁ ማለት ነው ሙሉ የገጠር ቪዲዮ እሰራላችኋለሁ። ይሄስ ሙሉ የገጠር ብሎግ ማለት ነው። ሁሉ አንም ስራ እየሰራሁኝ እና እና እዚህ ጋር እበቴን አነሳው። ግን በቱ ደስ አይልም። እበት ምኑ ደስ ያለ እበት እበት ከነሰሙ እና በቴን አነሳው ዛሬ ምሰራላችሁ ብሎ እንደዚህ ያርኩ፣ እንደዚህ ያርኩ እያልኩ ነው የምነግራችሁ። ልክ በፊት እንደሰራላችሁ እንደዚህ መሰራላችሁ። እና በቴን አንስቼ እዚህ ጋር እበቱ መጠፍጠፍ አለበት እና ወደ መጠፍጠፍ ልገባ ነው። እዚህ ጋር ሌሎች የተነሱ በቶች አሉ፣ የተጠፈጠፉ እነሱ መሀል ሰርኩና በቴን እንደዚህ ያርገው ወዘፍኩት። ከዛ በኋላ መጠፍጠፍ ጀመርኩኝ እላችኋለሁኝ። የእበት ሽታ ግን እንዴት ነው ከእጅ ላይ ሁሉም ማይለቀው ነገር ወዳይ። እና እንደዚህ እበቴን ጠፈጠፍኩኝ እላችኋለሁኝ። እበት በጣሉበት እየሄዳችሁ እየለቀማችሁ ነው የምታስተካክሉት። እንደዚህ በጣም ብዙ ስራ ነው ያለው በነገራችን ላይ። ቤት ውስጥ ምንም ሲሄድ ይሄድ በቃ ምንም ነገር አላደረጉም ልጆቹና እና በቱን ብቻ ሌላውን በት አነሳስተው እንደዚህ ጠፍጥፈዋል። እና አንድ በት በር ላይ ነበር ያንን አንሹ ሲሉኝ እጅ አነሳሁኝ፣ ጠፈ ጠፍኩኝ፣ እንደምታዩት። ከዛ ሲደርቅ የተገለበጠ ምርጥ ማገዶ ይሆናል ማለት ነው ገባቸኋ? አሪፍ ማገዶ ነው፣ ኩበት ይሆናል። በት ሲደርቅ ምን ይሆናል? ኩበት። ከዛ እዚህ ጋር ውጩን ማነሳሳት ጀመርኩኝ። እኔ አላቅም ዛሬ ምን ከምን እንደማደርገው ከዛ በኋላ ያው በቴን ታጥቢ፣ እንግዲህ ወድ ደግሞ እቃ ምናምን አጥባለሁኝ። እስቲ እቃውን ምናምን ያልታጠበ ነገር ያልተሰራ ብዙ ነው፣ ቤቱ ዝርክርክ እንዳለ ነው። ዙሮ ሂጄ አመጣጥቼ ሰራለሁኝ ያለውን ስራ። እዚህ ጋር ግን ያው በቴ ልታጠብጀኝ ብዬ እጅን እየታጠቡ እያስታጠቡ ነበረ። እና ጉዳይ በል ወደ ጉዳይ ወደ ሌላ ስራ እንገባለን። እዚህ ጋር ኩሽና ገባሁኝ። ኩሽና ስገባ ትሪው ምኑ ምኑ ምግቡ ድርቅርቅርቅ ብሎበታል። ዙሮ እሱ ማጽዳት አለብኝ ከዛ ቃ ሁሉ ላይ እያወጣጣሁኝ ልጆቹን አዋጡኝ ብዬ እያወጣጣ ነው እዚ ጋ እና እንግዲህ ቀይና ጠባ ገባ ደው ደሞ ለማንኛውም የዛሬው ብሎግ ይህን ይመስላል። ቪዲዮ ላይክ እያደረጋችሁ እና ሙሉ የገጠር ብሎግ ደግሞ እሰራላችኋለሁ ብያችኋለሁኝ። ከዛ እዚ ጋ ወጣጣን። ከዛ እዚ ጠራራው ጠራራ እንዳይመስላችሁ ግን ፀሐዩ ማለት ነው። እና አንድም ስራ ነው ያልሰሩት ልጆቹ። እስቲ ይሄን እቃ አጥበው እና ደግሞ ያለውን ነገር አሳያችኋለሁኝ እና ውሃ ከዚህ ከሮቶ ውስጥ ነው የምንቀዳው። ሮቶ ውስጥ ነው ያለው ውሃው እና ገርሚያቸው ዝም ብለው እያዩኝ ነበረ እና እያገዙኝም ነው ሴቶቹ ልጆቹ። እና ስራችንን ሰራብተን ስንጨርስ ደግሞ ምግብም ሰራላቸዋለሁ ብዬ አስብ ያለሁኝ፣ ግን በዚህ ሁኔታ በጣም ተዳክሜ ያለሁ ፀሐይ። ቁጭ ብዬ ቃሳጥቤ መታኝ ፀሐይ ማለት ነው። ተኛ አጠይቁኝ በጣም ፀሐይ ነበረ እና እዚጋ ጃክስ አገኘሁኝ፣ እና ማጠቢያ የሆነ ማዳበሪያ ነገር ቀደድ፣ ከዛ በዛ የቤቱን እቃ አድርገን እናጥበዋለን። እኔ ግን ወፍር ያለውኛ፣ ሰዎች እኔ ነገሯ አራስ አይደለሁ፣ እንዴት አልወፍርም አሁን ንፋስ ሲመታኝ ምናምን ይቀንሳል ይባላል። አራስ ስት ዞሮ ግን እኔ መወፈሬን አስተውያለሁኝ። በዛሬው ቪዲዮ ላይ በጣም ወፍሬ ያለሁ ከነበረኝ ውፍረት ጨምሬ ያለሁኝ። ስፖርት ነገሩን የስፖርት መስራት ደግሞ ያን ያክል የስፖርት ፍቅር የለኝም። ምግብ መቀነስም አልችልም። እያጠባሁ ነው መብላት አለብኝ። ከዛ ደግሞ ይርበኛል። እንዴት ነው ግን ሰው ጂም የሚሰራው ሰላጣ ብቻ እየበላ የሚውለው? እንደዛ ማድረግ እኔ አልችልም። በሆዴኒ ቀልዳላ ቅምበላለሁ አለሁ የመጣ ይመጣ ጋፈጠዋለሁ። ግን ውፍረት በሽታ ነው። ስኳር፣ ግፊት፣ ምን ምንም ይመጣው ከውፍረት ነው። እና እዚህ ጋር እቃችንን አጣጠብን። እንደምታዩት ከብቶቹ የታሰሩበት የሚታሰሩበት ችካል ምናምን ነው ካያቸው። እዚህ ጋር ዙሮ የገጠር ኑሮ ይሄን ይመስላል። እና እቃው ሊያልቅ ነው። እንደ ስናጥብ ስናጥብ ከዛ ስለደረቀበት ራሱ መፈግፈጉ በጣም ነው ያቆየን እቃውን ማለት ነው። ከዛ በኋላ እቃችንን አጣጠብን። ከዛ ደግሞ እቃው ታጥቦ ሲያልቅ ቤት አጸዳለሁኝ። እንግዲህ ቤት አጠረኩም፣ ገና ቤቱ አልተጠራረገም የሆነው ስጠርገናል ብሎኛል፣ ግን የተጠረገ አይመስለኝ። አልጠረገም አልተጠረገም ቤቱ። እና ከቃጠባ በኋላ ቤት ነው የምጠርገው። እና ቤተሰብ እዚህ ጋር ቤት ልጠርግ ነው ማነሳሳት ጀመርኩ። አታይም እንዴ እስቲ የገጠር ኑሮ እረስታችኋል መሰለ አብዛኞቻችሁ ግን ሀቅ ከሀቅ ካወራል ማለት ነው አሁን ይሄን ቪዲዮ ምናምን ስታዩ እንዴ እንዴ እንደዚህ አይነት ኑሮ አለ እንዴ ምናምን ትሉኛላችሁ ይመስለኛል ግን የገጠር ኑሮ ማለት ነው የአብዛኞቻችን ቤተሰቦቻችን ባይሆኑ አያቶቻችን አያቶቻችን ባይሆኑ ቅድመ አያቶቻችን እንደዚህ አይነት ኑሮ የሌለበት ቤት የለም ሀቅ መነጋገር ከተባለ ማለት ነው እውነት እውነቷ ስናወራ፣ ያው እኛ ያው የምንለካው በራሳችን አኗኗር ስለሆነ ያው ሁሉም እየራሱ ነው የሚኖረው። እዚህ ቤት አሁን ሲኖሩ እነሱ ደስተኛ ሆነው ምናምን ነው የሚኖሩታ። በቃ ምንም ማለት አይደለም ለእነሱ ያኛውን ወይተ ያሸበረቀውን ህይወት ምናምን አያውቁትም። ስለማያውቁት ችግር የለባቸውም። ለማንኛውም ቤት መጥረግ ገባሁኝ። እንደዚህ ቤት ይንጠራረኩኝ አሎ ለውለ ለውላ ብዬ አልሳፈጠውም። ዙሮ ከተጠረገ ይበቀዋል። እና በዛኛው በኩል ደግሞ ሰው ተኝቶ ስለነበረ አልጠረኩም። ተራሶ አከባበዱ ምን እንደጨመሩበት አላቅም። ዞሮ እዚ ጋር ያው ቤቴን ጠራረኩኝ። ቤትን ጠራርጌ ስጨርስ ግን እርግጠኛ ነኝ ኢንሻአላህ። አሁን ይሄ ፀሐይ ያለው ፀሐይ ይብረድ እና የገጠር ብሎግ ማለት ነው ቆንጆ አድርጌ ነው ምሰራላችሁ፣ ያለችውን ሁሉንም ነገር ገጠር ስትመጡ አገራችሁ መቼም መሄዳችሁ አይቀርም፣ ቤተሰብ ጥየቃ፣ እናንተ እንኳን ያላችሁ ቤት ደህና ቢሆን ምን ቢሆን ቤተሰብ ጥየቃ ምናምን፣ በዛ ላይ ደግሞ በቃ መሄዳችሁ አይቀርም። ዞሮ እዛ ሄዳችሁ ምን አይነት ህይወት እንደምትኖሩ እንደምትውሉ፣ ወይ ምን አይነት ውሎ እንደምትውሉ አሳያቸዋለሁ። እዚህ ጋር ኃይለኛ ንፋስ መጣ በቃ ያጠብነው ጋር አልቀረ ምን አልቀረ፣ ታጥቦች ከማለት ይሄ ነው። እኛ አልቀረን ሊወስደን ንፋሱ ማለት ነው። እንዴት እንደሚነፍስ ተመልከቱ። ኃይለኛ ነፋስ ነው። ግልብብ እያደረገን ነው። ከዛ ያው ጥግጥጋችንን የያዝ ንፋሱ አለቀ። የዛሬ ብሎግ እንግዲህ ይሄን ይመስላል። እንደወደዳችሁ ተስፋ አለኝ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሌላ ሌላ ብሎግ እንድሰራላችሁ አያ አባይ